ተምኒል ተምኒል ተምኒል፣ ቆይ ቆይ ቆይ! ዩቲዩብ ላይ እንደነዚህ አይነት ቀሽት ቀሽት የሆኑ ተምኔሎችን አይታችሁ እንደኔ በምን እና እንዴት እንደሚሰሩ ስንቴ ነው ግራ ይገባችሁ እና ይሄንን የመሰለ የሚያምር ተምኔል ምንም አይነት የግራፊክስ እውቀት የሌለው እና ተምኔል ሰርቶም አይደለም ተምኔል ምን እንደሆነ የማያውቅ ሰው በቀላሉ በኮምፒውተር ብቻ ምናም እያሉ አላዝጋችሁ፣ እንደተለመደው በስልካችሁ ብቻ ክሮምን በመጠቀም በሁለት የኤአይ ዌብሳይቶች አብረን በነዚህ አምስት ደቂቃዎች ከሀ እስከ ፐ ሁሉንም ከኤአይ ጋር አብረን እየተረዳዳን ብንሰራቸው ምን ይመስላቸዋል? ስለዚህ ከተስማማቸው ይቅር። በመጀመሪያ ይህንን ዩቲዩብ ቻናል እንመልከት። የዚህ ዩቲዩብ ቻናል አብዛኞቹ ቪዲዮዎች በኤአይ ብቻ ጀነሬት የተደረጉ ምንም ያልተነካኩ የኤአይ ውጤቶች ናቸው፣ እና እነዚህ እያንዳንዱ ተምኔሎች በሚሊዮን የሚቆጠር ሰዎችን ወደ ቪዲዮ መላክ ይችላል። ስለዚህ በመጀመሪያ እናንተ ተምኔላችሁ ምን አይነት እንዲሆን እንደምትፈልጉ ማወቅ ብቻ ነው የሚጠበቅባቸው ምክንያቱም በዛሬ ቪዲዮችን ጀነሬት የምናስደርገው ኢሚጅ በእኛ ፍላጎትና በእኛ ሀሳብ ላይ የተመረኮዘ ብቻ ነው። እኔ አንድ የመጣልኝ ሀሳብ አለ። አሁን አብረን እዚሁ እንሰራዋለን። እስከ መጨረሻው ማየት እንዳደረሱ ስልካችሁን ያዙና ወደ ቪዲዮ እሺ። በመጀመሪያ ስልካችን ላይ ጉግል ክሮም ውስጥ ቻትጂፒቲ ውስጥ እንገባለን። ከዛ ከሁሉም በፊት ፕሮሞት የምናስደርገውን የዩቲዩብ ቪዲዮችን ተምኔል አይዲያ ማሰብ ይኖርብናል። አሁን እሱን ለማወቅ በቀላሉ በራሱ በዩቲዩብ ላይ አይታችሁ የዘመቻችሁትን ተምኔል ወደ ጽሁፍ መቀየር ብቻ ነው የሚጠቅም የሚጠበቅባችሁ። ስለዚህ በቻላችሁ ታቀም፣ ባክግራውንዱን፣ ቴክስቱን ሰው የምታስገቡ ከሆነ ሰው የፊት ግራ ለጥም በውስጥ ተምኔላችሁ ላይ ማካተት የፈለጋችሁት ነገር በጠቅላላ ግልጽ አድርጋችሁ በእንግሊዝኛ በጽሁፍ አዘጋጁ። እኔ በደንብ ባላብራራሁለትም እናንተ ከኔ ተሻለ ግልጽ አድርጋችሁ ለመጻፍ ሞክሩ። አሁን ለምሳሌ እኔ ተምኔል ላይ የሆነ ሰው ምናምን እንዲኖረው ነው የምፈልገው እና ለዚህ ታይተል ቪዲዮ ተስማሚ የሆነ ሰው ምናምን ያለበት የተምኔል ሀሳብ ስጠኝ ያልኩት እኔ በእንግሊዝኛ ጽፌ ያዘጋጀሁት አለ እዚህ ጋር ፔስት አደርግለታለሁ። ከዛ እዚህ ጋር የፈለግነውን ታይትል እናስገባለታለን። እንደዚህ ብላችሁ ከጻፋችሁ በኋላ እናንተ የፈለጋችሁት የቪዲዮ ቪዲዮ ታይትል ጽፉለታላችሁ። እኔ አንድ የመጣልኝ ሀሳብ አለ። አዎ አለ አይደል? የሆነ ነገር ምድር ላይ የወደቀ ምናምን እንዲናቶ ማፊና ማረገማታም ለምሳሌ እና የሆነ የተገረመ ሰርፕራይድ ሰው እንዲኖር እንዲኖርበትም እፈልጋለሁ እና እናንተም የፈለጋችሁትን መጻፍ ትችላላችሁ። ከፈለጋችሁ ሰው የሌለበት ምናምን ማስደረግ ትችላላችሁ። እሺ፣ ከዛ ይሄንን ከጻፋችሁ በኋላ እዚህ ጋር የናንተን የቪዲዮ ታይተል ጽፉለታላችሁ። እኔ ለእናንተ ለማሳየት ስለሆነ ዘ ኢንድ ኦፍ ዘወርድ የዓለም መጨረሻ ብዬ ጽፍለታለሁ። ይህንን ስጽፉ ግን በአማርኛ ታድርጉ። በቃ በጣም ነው ፕሮሞታችን የሚያበላሽብን። ያው ግን እንደኔ እንግሊዝኛ አይንህን እንዳራ ይሄ ብሎ ካስቀየማችሁ ምንም ማድረግ አንችልም። እንደኔ ትራንስሌት አርጋችሁ ኮፒ ፔስት አድርጉት። ስለዚህ የመጀመሪያውን ስቴፕ ጨርሰናል። ቀጣዩ ስቴፕ ደግሞ እሺ፣ እዚ ጋ ደግሞ እንደፈለግኩት ዘኢንድ ኦፍ ዘወርድ በሚል ብዙ ፕሮምፕት ጽፎልኛል። እሺ፣ እዚ ጋ አንደኛው ላይ ፐርሰን ሉኪንግ ሹክድ ስታርቲንግ አት ዘስካይ ይላል። በሶስት በሶስት ከፋፍሎታል። አዎ፣ ዚጋ ጋ አገላለጹ ባክግራውንድን ምናምን በትንሹ ሊገልጽልን ይሞክሯል። አሁን እንደዚህ ከጻፈላችሁ በኋላ ምን አይነት እንደሚሆን እያነበባችሁ የራሳችሁን ራሳችሁ ምረጡ። እኔ ግን ይሄ ተመችቶኛል፣ ይሄ ራሱ ይሁን። እንደዚህ ለብቻ ኮፒ ታደርጉታላችሁ። ስለዚህ እዚህ ጋር ራሱ ላይ ኒው ቻት ሳትሉ ኮፒ አድርገን የያዝነውን ፔስት ታደርጉታላችሁ። ከዛ ማካተት የምትፈልጉትን ማስተካከል የምትፈልጉትን አስተካክሉ። ከዛ እዚህ ጋር ከላይ ሆናችሁ እኔ የምጽፈውን ኮፒ ታደርጉታላችሁ። ጊቭ ሚ ፕሮምፕት ቱ ጀነሬት ኢሜጅ ባሰ ኦንዚ፣ የዚህን ርዕስ ጀነሬት የማስደርገውን ኢሜጅ ፕሮምፕት ስጠኝ ብያለሁ። ይህ በቃ የሆነት ቻት ጂፒቲ ይለያል የሚባለው እኮ በምክንያት ነው። በቃ አጠር ያለ ፕሮምፕት ገልጽ አድርጎ ነው የጻፈልኝ። እና ዝም ብዬ እኔ በቃ ይሄንን ጄነሬት አስደርጓለሁ። ጄነሬት የሚደረገው እዚህ ጋር ከላይ ያለው ራሱ ነው። ስለዚህ ያልተመቻቹ ነገር መቀየር ከደሩ ባክግራውንድ ምናምን፣ የሰው ስሜት ምናምን፣ በቃ ሁሉም ነገር ማስተካከልና መለዋወጥ ትችላላችሁ። ስለዚህ ቺማ ላይ የተጻፈችውን ብቻ ኮፒ አድርጌ ወስድለታለሁ ከዛ ዚ ጋ የፕላስ ምልክቷን ነክተን ኒው ታብ እንከፍታለን። ከዛ ዚ ጋ ሰርች ማድረጊያው ላይ አይዶግራም ብላችሁ ሰርች ስታደርጉ የሚመጣላችሁ እዚ ጋ ሁለተኛው ላይ ያለውን እንነካለን። እኔ ይህንን ኢሜጅ ጀኔሬተር የመረጥኩበት ምክንያት አንደኛ ይሄ የማይመስል ነገር ምናምን ጀነሬት አያደርግም። አንዳንድ አይታችሁ ከሆነ ጀነሬት የሚያደርግላችሁን ሰዎች አንዳንዶቹ ጣቶች እጆች የላቸውም። ይሄ አንዳንድ ደግሞ አንዳንድ ፊታቸው የተጨፈላለቀ ሰዎች ምናምን ጀነሬት አያደርግላቸውም። ይሄ ሃይ ኳሊቲ ያላቸውን ኢሜጆች ነው ጀነሬት የሚያደርግላቸው። እና እዚህ ጋር በመጀመሪያ ሳይን ታደርጉታላችሁ። ያላሳያችሁ ቪዲዮ እንዲረዝም ስላልፈለግኩ ነው። እና ኢንተርፌሱ ይህንን ይመስላል። እና እዚህ ጋር ያሉት ሰዎች ጀነሬት ያስደረጓቸው ናቸው። ጀነሬት ለማስደረግ መሀል ላይ ያለውን የፕላስ ምልክት ይነካለን። ይህ በየቀኑ የተወሰኑ ቶከኖችን ይሰጠናል። ይህ ማለት አንድ ወይም ሁለት የብቻ ነው ጀነሬት የምናስደርገው፣ ከዛ በላይ ከሆነ ክፍያ ይጠይቃል ማለት ነው። እዚህ ጋር ማስተካከል የምትፈልጉትን አስተካክሉ አስፒክትርሸውን ለተምኔል ስለሆነ እኔ 16 በ9 አድርጎ ያለው። ከዛ እዚህ ጋር ኮፒ ያደረግነው ፔስት እንለዋለን። ከዛ ጀነሬት እንለዋለን። ከዛ በራሱ ጀነሬት እያደረገልን ነው። ከዛ እዚህ ጋር አስኪ ገብተን አንተ በቃ ነው ያያችሁት ነው። እዚህ ጋ መሬት እየተሰነጣጠቀ ምናምን፣ ወርዋሪ ኮከብ ወደ መሬት እየወደቀ ምናምን፣ ባክግራውንድ ግን ያያችሁት ነው። አረኔ ከጠበቁት በላይ ነው። ይሄንን ደግሞ እዩት። ከላይ የራሱ ጽሑፍ አለው ዘ ኢንድ ኢዝ ኒር፣ በቃ መጨረሻው ቀርቧል ይላል። እነዚህን የመሳሰሉ አራት ቀሽት ቀሽት የሆኑ ተምኔሎችን ሰጥቶኛል። እና ምንም ሳትጨማምር ራሱን በቃ ቀጥታ የእነን ወስዳችሁ ራሱ ስቀሉት። እኔን እንጃ አለ የተባለ ሰው እንኳን በፎቶሾፕ ለዚህ እርስ ከዚህ የተሻለ ተምኔል አይሰራም። ስለዚህ አሁን አምስት ደቂቃ በማይሞላ ጊዜ ውስጥ እኝን የመሳሰሉ ምንም ማንም የሚያድፋቸው ተምኔሎች መስራት ከቻል እና እናንተ ከተጠቀማችሁ፣ ግን ለምንድን ነው ሰብስክራይብ ማታደርጉት? ለምን ወይስ ሌላ ችግር አለ? አርግ እንጂ አርግ። በቀጣይ ደግሞ አሪፍ አሪፍ ቪዲዮዎችን መስራት ስለማይቀር ለምን ታዲያ እስከዛ እንኝን ቪዲዮ አታያቸውም? በቃ በዚህ ቪዲዮ እስክንገናኝ ይመጣል።